እንዴት ናችሁ? ይህ የእኛ ዝግጅት ነው። አይና ለማድራና ሄኖክ መኮንን አብረነን። የዛሬ ዝግጅታችን የምንጀምረው ደግሞ የኛ ድራማን በማስቀደም ይሆናል። በመቀጠል ደግሞ ከድራማ በወጡ ሀሳቦች ከእንግዶች ጋር እናወራለን። አሁን ወደ የእኛ ድራማ እንለፍ። ባለፈው ሳምንት በእኛ ድራማ ለምለም ዛሬ ከሽማግሌዎቹ ጋር እገናኝና አንቺን የመዳር ሐሳቤን እንደ ተውኩት እነግራቸዋለሁ። እውነት አባዬ? እውነቴ። አባ ገላገልክኝ። ቤቲ ግን ታውቂያለሽ፣ ቀጣዩ የቤት ኪራይ ከሳምንት በኋላ ነው የሚከፈል እና ገንዘብ ሳይኖረኝ ይህን ማሰብ ምን ያደርግልኝ። እንዴ አብረን ለመኖር የተስማማ ነው እኮ ኑሯችንን ለማቅለል። ከአንቺ ጋር መኖሬ ግን ኑሮዬን አከበደብኝ እንጂ አላቀልለልኝ። ምሽ ማንት የሆነ የደበረ ነገርም አለ ከማ እየጋ ነው ባ በቃ ሰሞኑ ዝም ብላ ሁኔታዬን ትከታተላለች። በሙዬ ጉዳይ ነው። አለ ባክ ነገር አታካም። ማን ነው የዚህ ቤት ባለመብ? ሁለታችን። እሺ አውጡልኝ። ቤቲ፣ እናንተ ካልወጣችሁን ይወጣለሁ። እሱ ማ የተሻለ ሀሳብ ቤቲ፣ የተሻለ ሀሳብ ነው አልሽኮ። አረጋ፣ እኔ ሀሳቤን ቀየር ነገሩን ሳስበው ምንድን ነው ያየህብኝ? መጥፎ ነገር አስከፍቻለሁ፣ ይቅር በል። ይቅርታውን አታስበው። ከእንግዲህ እኔ እናንተ እንዲሁ በቀላሉ የምንላቀቅ ሰዎች አይደለም። ይችን እዳ አላስከፈልኩ እንደው እኔ አረጋ አይደለም

ዛሬ ቢክሬ እንደምን ከፍል ታውቅ ያልሻል። ኡፍ ዛሬ ነው ለካ። ቀኑን ግን ምንድን ነው እንደዚህ የሚያሮጠው? ቀኑ አደለም የሚሮጠው አንቺ ነሽ ቆመሽ ንካው ያልሹ እና ምን ይሻላል? እኔ እኮ ገንዘብ የለኝም እንዴ። አንቺ ልጅ ግን ጣሽ ነገር ነሽ እንዴ ኑሮ ነው ያሸው ሰፋጣ እና ምን ልንከፍል ነው? ቼ ለምን ትጮይብኛለሽ? ወድጄ ነው እንዴ ገንዘብ ያጣሁት። እና ታዲያ ማን አስገድዶች ነው በማይረባ ነገር ገንዘብሽን እያጠፋሽ የቤት ኪራይ ምከፍሉ አውጣው ምናምን ስትይ አታፍሬም። አሁን በዚህ ከምንጨቃጨቅ ስለምን ከፍለው ገንዘብ ብናስበው አይሻልም? አስበንስ አንቺ አሁን ኪራይ መሸፈናች? አረ እባክሽ ለቡና ሽቀላ የማንቀሳቅሰውን ገንዘብ እኮ ነው ክፈይ የምትይኝ። ታዲያሽ ምን አርጊ ነው የምትይኝ? አንቺ እኮ የማልወጣው ችግር ነው ይሆንሽብኝ። ስፈልጊ ወንድ ይዘሽ መተሽ ቤት ታድሪያለሽ። ሚሚ፣ እንዴ ስላለፈው ጥፋቴ ስንቴ ነው ይቅርታ ያልኩሽ? በቃ እሱን እርሻ። የቤት ኪራይ ሲደርስ ገንዘብ የለኝም ምናምን ማንደና ያውሉ እኔ ግን አንቺን በሆን እንደዚህ አልሆንብሽም ነበር። አውቃለሁ ደግ ነሽ፣ ግን ከአንቺ ጋር መኖር መሮኛለሽ። ሚሚ ይኸውልሽ፣ እስከ በኋላ ድረስ የቻልኩትን ሞክራለሁ። አንቺ ግን የምቺ ከሆነ አቡ፣ በናትሽ ጥፊሽ ከቻልሽ ምናምን ትላለች እንዴ? ኑሮ ልታገር። አንቺ ልታገ። ሚሚ ሚሚ! ማንቲ፣ ማንቲ አቤትማ ለምን አትበላ በላው እኮ ምንድን ነው የሆንከው ምንም ይብቃኝማ ትምህርት ቤት ልዩ ማንቲ ቁጭ በል የሆንከውን ትነግረኝና ትሄዳለህ ምንድን ነው የምነግሩች የቀረበልህን ቁርስ አልበላ ከመኝታ ከተነሳ ጊዜ ጀምሮ አንዲት ቃል እንኳን አልተነፈስክም የተከፋበን ነገር አለ እንዴ ኧረ እኔ አልተከፋሁም አማረች ያለችው እውነት ነው ማለት ነው። ችግርን እሷ ናት የተረዳችሁ። እኔ ለትየ አማረች ምንም ያልኳት ነገር የለም። አንተም ባትናገር ሁለመናህ ይናገራል። ፍቅር ይዞ ነው አይደል እንዲህ የምትሆነው? ነው እንዲህም አየ። ከአዲሷ ሰራተኛችን ነው አይደል? እውነቱን ንገረኝ። ማንት እኔ ከሰራተኛችን ጋር ፍቅር አልያዘኝም። በቃ ይረፍድብኛል፣ ልሂድ። ቻው እናንተ የወንዱን የሙሽራ ልብስ እኮ ዛሬ አመጣሁት። ማን እንደሚለብስ ስል ማን ይልበሳ? ሰለሞን ይልበሳ ወይስ ዮሐንስ? ለምን እረፍት ሰዓት ላይ ጣና ወጣ? ግን ሜላት የሴቷን የሙሽራ ልብስ እኔ መልበሴ ቀርቶ ሚሚ ብትለብሰው፣ አራተኝሙ እኔ እንደዚህ አይነት ሰፋ ጣሉድ ምን ችግር አሉ? አንዳችሁ ብትለብሱት። እኔ እኮ ሌላኛውን ቀሚስ ስለወደድኩት ነው እንጂ እለብሰው ነበር። በልጅነቴ ቤተሰቦቼ ሲድሩኝ የገጠርን ቢሆን ለብሻለሁ። አሁን ግን አላደርገውም። ለምለም ለም ለምን አንቻለብሽውም? አረ ምን በወጣኝ አባቴ አልድርሽም ስላለኝ እንዴት ደስ እንዳለኝ እያወቃችሁ የሙሽራ ልብስ ለብሼ ደግሞ የቀረውን ሰርጌ ላስታውስ? እንዴ እኔ የምለው ለምለም፣ የአገባሽ የነበረው ሰውዬ እንደማትዳሪ ለተነገረው ተነግሮታል? እንኳን እሱ የአካባቢያችን ሰዎች በሙሉ ሰምተዋል። ግን ስለኔ የሚያወሩት በጣም ያስጠላል። ምንድን ነው የሚሉት? ቀጣይ ይመጣላትን ባላላገባም አለች ምናምን አረም ማይሉት ነገር የለም። አቡ አልሰማችሁም በያቸው ባክሽ። አንቺ አትጨነቅ ይለልዬ፣ እውነቱን ታቂዋለሽ። እኔ ያልጨነቅም። አባቴም ስለሚያወርት ወሬ አታስቢ ብሎኛል። አባትሽ ግን አሪፍ ሰው ናቸው። ሰው ምን ይለኛል ሳይሉ ጋብቻውን ባይተው ኖሮ ወይ ትዳሪ ነበር ወይ እንደኔ ጋብቻ ሸሽተች ትሰደጂ ነበር።

ዙሪያ አሁን ይህ ዘፈን መሆኑ ነው። ቅናት ይመስልብሃል። አሁን ባንቺ ነው ሲቀና መጠርጠሩስ። አልቀናውን በል እስኪ በኤሬሽን አቁሚና ክፍልንስግል የሳራን ክፍል መጨረስኩና ገና አልጋ እያነጠፍኩ እያየኸኝ፣ ቶሎ ጨርሿ። የተከራየሽው መሰል። አትወዘፍበት ደግሞ ማታ ብርድ ልብስ ላይ ሻይ ተደፍቶበታል። ደጃሻስ ምን አለበት፣ እንደ ልጅ አልጋ ላይ ሆነ መብላቱን መጠጣቱን ብትተው ፋሲ። አንቺ የልጅነት ትዝታሽን ያጥፋውና ለጥቆጭን ትፈልጊያለሽ እንዴ? ለሰው ጉልበት ብታዝን ጥሩ ነበር። ዙሪያሽ እሺ፣ ታውኩት። ሁሌም ልኩ ሲነገረው ያንቀጠቅጠዋል። ምንድነው ይሄ ደግሞ? የት ላኑርላት! እኔ ምን አስጨነቀኝ፣ ለትዬ ሰጥቻ አልገላገለው። ባሲል እንሄድ። እሺ አባዬ። አንድ ሞባይል ቻርጀር ሊያዝ። እትዬ ይሄን የአንገታ ሀብል የሳራን አልጋ ሳነጥፍ አገኘሁት። ከየት የመጣ ነው? እስቲ አምጩ። ይኸው። እንዲህ ያለ የብር ሀብል ነበራት እንዴ? ከየት አምጥታው ነው? ሺ እኔ ምን አውቄ። ፍቃዱ ይሄን ያንዱ ሰጥቷት ይሆናል። አይ አንቺ ደሞ ወይ የሴት ጓደኞቿ ሰጥቷት ይሆናል። ዙሪያሽ እንዳለችው ከወንድ የተሰጣት ስጦታ ከሆነ ግን ጉድ ነው የሚፈለው። እስቲ አትቸኩል ፍቃድ፣ በኋላ ከትምህርት ቤት ስትመጣ ጠይቃታለሁ። አሁኑኑ ነው ማወቅ ምፈልገው። ፋሲል ደውልላት። አሁንማ ክፍል ውስጥ የምትሆንበት ሰዓት ነው አባዬ። የጽሑፍ መልእክት ላክላትና ምሳ ሰዓት ቤት እንድትመጣ ነገራት። ፍቃዱ ረጋበል እንጂ። የሺ ይሄን ሀብል ማን እንደሰጣት ማወቅ አለብኝ። ፋሲል መልእክቱን ጻፍክላት? እየጻፍኩላት ነው። ተማሪዎች ነገ ክለሳ ይኖረናል። እስከ ዛሬ ከተማራችሁት ውስጥ በሚገባ አልተረዳነውም የምትሉትን በጥያቄ መልክ አዘጋጅታችሁ ታመጣላችሁ። እሺ ሜላት፣ ገና ከመደወሉ ምንድነው የውሉ ጥድፊያ? ይቅርታቸር የወንድሙ ሙሽራ ልብስ የሚለብሰውን ተማሪ ለመለየት እጣ ልናወጣ ስለሆነም? እኔ እያለሁ እጣ እንዴ ቲቸር ተመልከቱኝ፣ እስኪ ዝንጥ ብል ሙሽራ የመምሰል ብቃት የለኝም። ለሙሽራዎች ቤር ብትሆን የበለጠ ያዋጣል። አልፈልግም። እጣው ይውጣና እንደው እጣው ማጋና ያለው ሳሪታ እጣዎቹን አዘጋጅተሻል? አዎ ይኸው ቲቸር። እንደውም እጣውን እርሶ ያውጡት። አምጪው። ቆይ ቆይ ቆይ እሙዬ እጣውን በእጅሽ አገላብጪ። እስቲኔው ማን ነው ባለ ዕድሉ? ማን ተጋፍቶት፣ እንኳን ደስ አለህ ቲቸር። ወይ እጣው እንደገና ይወጣል። አሁንም ቢሆን እኔ መሆን አለብኝ ነው የምለው። እንግዲህ እጣው መስክሯል። በተረፈ እንዲቀየር ከተፈለገ የእነሜላት ውሳኔ ነው የሚሆነው እና አረጋን የት አግኝተኸው ነው እንዲህ አለ በላቸው? ቤቴ መጥቶ ነው። ከእሱ ከሱ እንደተለየው ወዳአንተ እኮ ነው የመጣሁት ካሳ አንድ ከፍሎ ነው የሚፈልገው። ሙላት እሱ አሁን ሌላ ሐሳብ ውስጥ ነው ያለው። እንዴት? እንጃ ብቻ ንግግሩ ሁሉ ደስ አላለኝ። ከዚህ በኋላ ምንም አይነት ችግር ቢፈጠር ተጠያቂ አይደለሁም ነው ያለው። ምን ማለት ነው? ክፋት አስቦ ነው? ተዋርጃለሁ ተንቄአለሁ እያለ ነው ወይ? ለምለምን ከትምህርት ቤት ሄደህ ወደ ቤት ታመጣት ምን፣ ነው ይተናኩላት ይሆን? ያሰቡ ምን እንደሆነ እንኳን አላውቅም። እናንተ የረፍት ሰዓት ከማለቁ በፊት አዲሱን ዘፈናችንን ለማመድ እንጀምር። ከፍን በል ከፍ በይ ከፍ ከፍ ሞርቶ እንዲተል ከፍን በል ከፍ በይ ከፍ ከፍ

ዘፈኑ መቀጠል ፈለግሽ እንዴ አሁን ደማ በቃ የረፍት ሰዓት አለቀ ለምለም ሰው እየፈለገች ነው የምን ሰው ናፍቆት አባትሽ ናቸው በዚያ በጅረቱ በኩል ቆመዋል ጥሪልኝ ብለውኝ ነው በጅረቱ በኩል ከፈለገኝ በበር ገብቶ አያስጠራኝም ነበር እንዴ እኔ እንጃ እንደሚመጡ ነገሮች ነበር ኧረ አልነገረኝም በቃ እናንተ ወደ ክፍል ግቡ እኔ ሂጄ ላናግረው ቆይላሌ አብሬሽ ልምጣ ምን ታደርጊ አይ አብሬሽ ልምጣ። እሺ በቃ እንዴት? ሜላት ሜላት እ ማንቶ የሙሽራ ልብስ ለማሳየት እጣ ስለወጣልኝ በጣም ነው ደስ ያለኝ። እኔም አንተ በመሆኑ በጣም ነው ደስ ያለኝ። በቃ ለማ እኔ ካልሆንኩ ብሎ ድርቅ ብሎ ነበር። ይመችሽ ሜላትዬ። ደግሞ እሱን ለብሼ ያለማመድሽንን እየተራመድኩ አኮራሻለሁ። ግን ዋናው ነገር ቀና ብሎ መሄድ እንደሆነ እንዳረሳ እኔና ሙዬ የሙሽራ ልብስ ለብሰ መድረኩ ላይ በቀስታ ስንራመድ አይታይሽ? በል በቃ አስተማሪ ገብቷል እኮ። ሌሊ፣ የት አለው አባትሽ? በእጅረቱ በኩል ከትምህርት ቤት ጀርባ ድለለችን አፍቋት። ወይኔ ጉዴሞ ምትና አባዬ አደለም፣ ሮጭ ማረጋ ነው። ወይኔ በከንቱ ራስን አታርክሚ። አታመልጥን! ታደለ እንዳታመልጣት! የት አባቷ ነው የምታመልጥ? አታመልጥ፣ አታመልጥ፣ የትም አታመልጥ! ወይኔ ጉዳት! ወይ ቢዛ! ልቀቁኝ፣ ልቀቁኝ! ታደለ ፈረሱ ላይ አርጋቸው። ጊዜ ከሰጠናት ሰው ይደርስብን። ያዛት፣ አርጋት። ማንቲ! አቤት። ትቸር፣ ተነሳና ሰሌዳውን አጽዳ። እሺ ትቸር። ሌሎቻችሁ መጻፋችሁን አውጡና ገጽ ሰባ ሰባ ላይ ግለጡ። ነው ነው ለም ለም ነው ላይ ለፖሊስም ለአባቷም ትደውል፣ ፍጠን። ልጆች ተረጋጉ፣ ተረጋጉ። ቆይ ወንድም በላቸው እንዳሌን ትምህርት ቤት ጃምጥቻት ቢሆን ምን ነበረበት? አሁን ወዴት ይዟት እንደሄዱ በምን እናውቃለን? ሙላት፣ የመንደራችንን ሰዎች ተሰባሰቡልኝ ብለህ ከጠራ በኋላ ተስፋ ቆርጠህ ልትቀመጥ ነው? ጉልበት ከዳኝ እኮ ወንድሙ። ጠንከር በል ሙላት። ምን ተፈጥሮ ነው ተሰብሰቡ ያላችሁ? አሁን ከለምለም ትምህርት ቤት ስልኬ ላይ ተደውሎ ነበር። አረጋ የሙላትን ልጅ ጠልፏት። ሙላት፣ ልጅህን በወግ በማድረግ ዳርልኝ ብሎ ሲጠይቅህ አሻፈረኝ ያልክ አንተና፣ ታዲያ ሰውየው ምን ያደርግ? አረጋን የመሰለ የተከበረ ሰው አንገቱን አስደፋው። ክብሩን ለመጠበቅ ልጅቷ አልጠለፋ። እኔ እኮ ልጄን አልድርም የማለት መብት አለ። ለምለምም የማትፈልገው ሰው አላገባ ማለት መብቷ። የሰው ክብር ረግጦ መብት አለ እንዴ? ስማ ሙላት፣ አንተ አረጋን ብቻ ሳይሆን እኛን ጭምር ነው ያዋረድከ፣ ባህላችንን የረገጠው። ጠለፋ እኮ ወንጀል ነው። ወንጀልን ባህል እያልክ አትሸልመው እንጂ። አሁን የምንሟገትበት ሰዓት አይደለም። ይልቅ አረጋን ተከትለን ልጅቷን ብናስጥለው አይሻለም? ፈጣሪ ለመከራችሁ ይድረስላችሁ። በሉ ሰዎች፣ ግማሾቻችን ወደ አረጋ መንደር እንሄድ። የቀረነው ወደ ትምህርት ቤት ሄደን ወሰዳት በተባለው አቅጣጫ እንፈልጋለን። እኔ ሀሳብ አለ። ምንድን ነው? በላቸው። የጠለፈ ወንድ በቀጥታ ልጅቷን ይዞ ቤቱ አይገባ። ከዘመድ ከጓደኞቹ ቤት ነው የሚወስዳት። ስለዚህ ከመካከላችን አረጋን በቅርብ የሚያውቅ ሰው ስላለ የዘመዶቹና የጓደኞቹን ቤት ይጠቁመናል። ይሄ ጥሩ ሀሳብ ነው። እንግዲህ ግማሾቻችሁ ወደ አረጋ ዘመዶች መንደር ትሄደላችሁ። ሙላት እኛ እንደ አምስት ሰውን ጨምርና ወደ ትምህርት ቤት እንሄድ። ከፈረሱ ላይ ወርዳለሁ ብለሽ እንዳትሰበሪ፣ አርፈሽ ብትሄጂ ይሻላል። አረጋ ቁመንሷን መለማመጥ አለብን እ ምን ልሁን ነው ምት ዘመናዊነት መኮኑ ነው። ስሚ አውርጄ መሬት ለመሬት እየጎተትኩ እንዳለች አረጋ አራት አረፋት መንገደኞች ወደ እኛ እየመጡ ነው። አጩሂ ዝጋፍሽ ምንድን ነው? ወደ እኔ ልትወስዷት ነው። ምን ሆነሻል ልጄ? ባለቤቴ ናት። ታማብኝ ጸበል እየወሰድናት። ውሸቱን ነው። ታልፎኝ ነው። አድኑኝ። ይህ የለበሰችው የትምህርት ቤት ልብስ አይደለም እንዴ? ከሰሞኑ ነው አንስታ የለበሰች። አሁን እኮ ነው እኮ ጓደኛዬ ናት። ላይ ተለፉኝ። እሷን እዛ ደብድበው ጥለዋታል። ይኸው እንዲህ ነው ምዘባርቀው እንዲህ ያለውን መከራ ለጠላትም አይስጥ። ክፉኛ ነው የታመመችው። እውነቱም ነው። በል እንግዲህ ወንድሜ ፈጣሪ እርዳ። አሜን።